አብዛኞቻችን ያክማችኋል ሙሉ ቅዳሴም ስለዋለ ብዙ እኛ የምንናገረው ነገር የለንም። መልእክት ለማስተላለፍ ያህል መልእክታችን ምንድን ነው? አንደኛው በዚህ መንግስት ጉዳይ አብራችሁ ተሰማርቶ ያለ ብዙ ወንድሞቻችን እና ቤተሰቦቻችን አላችሁ። እነዚህን ሰዎች ወደ ሰላም መልሱልን ወደ ሰላም መልሱልን። እነዚህን በተለያዩ ጉዳዮች ተሰልፈው ለእኛ ተንኮል አዘር ይዘው እየተንቀሳቀሱ ያሉ ሰዎች አሉ። የእኛ ወንድሞች ናቸው፣ የእኛ ወገኖች ናቸው። እነዚህን ወደ ሰላም መልሱልና ምትችሉትን ያህል ምከሩልን። በጣም ብዙ ቀን ተናግረናልኝ እየተመለሰ ሰው ትንሽ ሰው ነው ያለ። አንደኛው ነው። ሁለተኛው በሌባ ጉዳይ በሌባ ጉዳይ አብዛኛው ተመልሷል በርግ የሚያዘውን ተይዟል የሚጠፋውም ጠፍቷል። የተወሰነ ግን አለ። ይህንን ከእናንተ ጋር ሆነን መረጃውን ስጡና ምን ይዘውን አካል እንይዛለን? ሶስተኛ በእኛ የሚነግድ አካል በጣም ብዙዋል። በጣም ብዙ ሰው እነዚህ ሰዎች እንመካከር። ቢያንስ የት ሆነው እንደመጡ እናንተ ታውቋቸዋላችሁ ምክንያቱም ውጭ ውለው ሲመጡ ምን አይነት አለባበስ ምን አይነት አዋሃን ውለው እንደሚመጡ እናንተ ታውቋቸዋላችሁ። ስለዚህ እነዚህን ሰዎችም ምትችሉትን ያህል ምከሩ። ከዚህ በኋላ ግን እኛ ሰው እየገበርነ ያለን እርምጃችንም ይቀጥላል ማለት ነው፣ እርምጃችን ይቀጥላል። ከዚህ በተረፈ እኛ በብዙ እንቅስቃሴዎች እየተንቀሳቀስነ እየተሸጋገርነ ያለን ሰዎች ነው በእኛ የሚነግድና የሚቀልል ሰው ከድርጅቱ እንዲቆጣልና መልዕክት አስተላልፋለሁ። ከዚህ በተረፈ እኔ አጭር ነገር ነው የምናገረው፣ ነገር የለኝም። ወደ ከዚህ ክፍለ ጦር ተመስገን መልሰዋለሁ። አመሰግናለሁ። በእኔ በኩል እሺ፣ አመሰግናለሁ። ምንም ስራ አልተሰራም። አዎ፣ እዚህ አካባቢ የፋኖ እንቅስቃሴ የተደረገ የነበረው ሌባ በሙሉ አደፈጠ። ፋኖ የሆነ ኃይል ተጭኖት ሌላ ቦታ ተቀይሮ ቢሄድ አገር ሽቶም ይነሳ። በርካታ ሌባ አለን ያልጠፋ ያልተመታ ያልተቀጣለን። እዚህ ላይ በደንብ ልታ አጢናችሁ ልትረብበት ይገባል። እኛ ስንሰራ ሸፍኖ መቆየት፣ ፋኖ ዘወር ሲል ማን አተረፈን? ፋኖም አላተረፈንም መንግስትም አላተረፈንም አይባልም። ምሰቱን ከሆነ ስጡን፣ ዳግም እንዳይነሳ አድርገን ሌባ ሆኖ ምን ያደርገዋል? መሳሪያውም መሳሪያውም ማስወረድ አለብን። ሌባ ከሆነ ምን ያደረገዋል? ወንድሙን አይደል የሚዘርበው? ኩታራ አይደል የሚያንቅ? እንዳው አውሪ ምን ያደርገዋል መሳሪያውን መቀማት ነው። ዳግም መሳሪያ እንዳይገዛ ገዛ እንደውም ዳያ ሆኖ ቆፍሮ እንዲበላ ገንዘቡን ጨምረን ነው መሟጠጥ አለብን። ሌባ አላ ገንዘብ ካለው አንድ መሳሪያ ብትወስድበት አንድ መሳሪያ ገዝቶ ነገ ይገላ፣ አከማችቷል እየዘረፈ ። ስለዚህ ሌባ ድፍቶ ነው ያለ። ይሄን ያደበጠ ሌባ ምክንያቱም ስለማውቀው ነው እንደዚህ ማውራ። እዚህ አበል ዋናው ነው ትውልድ አገሬ አውቀዋለሁ። እዚህ የነበረ ነበር ሌባ ያለ ሌባውን አሁንም ከዚህ ሌዳ ሌዳ ወጫፍ በቅማንቱ ተደብቀው እየቆዩ እየተወረወሩ የሚመጡ ሌቦች አሉ፣ እስከ ዛሬ ያልጠፉ። ስለዚህ ሌባ ላይ በትኩረት መስራት መቻል አለባችሁ። አመሰግናለሁኝ። እኔ ንግግሬን በዚህ ልጨርስ። የሰዓት ፉትካለ ሌሎች ጓደኞች እንትን እላሉ፣ ሰዓት ስለሌለን። ልጆቻቸውን አስተምረው የነገ ኩራትና ተስፋ የሀገር አለኝታ ሊያወጡን ብለው የሀገር መሪ ሊያደርጉን ብለው የተማረ ማህበረሰብ ሊያበዙ ብለው እነሱ እኛ የምንጠብቃቸውን ከብቶች ጠብቀው ነው እኛን ያስተመሩ። አስራ ሰባት አመት ተምረን ግን በረሃ ተለቀቅነ፣ በረሃ ተለቀቅነ። የዘረፋ መንገድ ነው እየዘረፉ ነው ይሉናል። እሺ ከህዝብ ጋር ነው የምንኖረው፣ የትኛውን ቤት ዘረፍ? ነው ዘራፊ ሌባን አጥፍተን ሌቦቻችን አጠቡብን ብለው ከኛ ላይ ዘመቻ መጡ። ያኔ በንገራ ሲወረድ አርማዶ ሲወረድ በሌባ አንድ ቀን ብቅ ብሎ ያልመጣ ሳንጃ ቢሮ ላይ ቁጭ ብሎ በዛን በሙሴማን ባልፎ ጎንደር ደርሶ እየመጣ አንድ ቀን መጥቶ የማያውቀው ዛሬ እኛ ስንገባ ሌቦችን ስናጠፋ ሌቦቻችንን አጠፉብን፣ ክብሮቻችን ናቸው፣ ሌቦቻችን ዘበኞቻችን ናቸው። እነዚህ ሌቦች አጠፉብን፣ እነዚህ ሌቦች ልናጠፋቸው ይገባል፣ ዘራቢ ናቸው አሉና ካላ አርማጭሆና ከታች አርማጭሆ ጋር የጋራ አጀንዳ አደረጉና ዘመቻ መጥቶ አዛዝን ወገን አስፋልት ላይ ጠብቀናል ናቸው

ይሄ መፍትሄው ምንድን ነው ካላችሁኝ፣ ሙልቀን እንደተናገረው ወገን ወገናችሁን ምከሩ። አንደኛ፣ ሁለተኛ ሁላችንም ቢሆን ዛሬ ትንሽ ውስጤ ደስ ብሎ ትውሏል። ዛሬ በጣም ብዙ ህዝብ አስቀዳሽ ሆኖ በጣም ብዙ ህዝብ ውሎውን ፆሙን ውሎ አይቼዋለሁ። ይህ ሁሉ መንስኤው ምንድን ነው ካላችሁኝ የእግዚአብሔር ቁጣ ነው። አሁን እንግሊዝ ብትመጣብን ችግር የለም አላማ ነው። አገር ተሀገር ጋር ነው የተጋጨው። አሁን እኮ ያበበ ልጅ የከበደ ልጅ ነው አይደል? እየገደለው ያለ ይሄ ምንድን ነው ምክንያቱ ካላችሁኝ ለኖ ቃል ኪዳን በገባለት መሰረት እግዚአብሔር ሁሉን ህዝብ አላጠፋውም ብሎ ቃል ኪዳን ስለገባለት በኃጢአታችን ምክንያት የጥፋት አዋጅ እንዳያውጅብን ቃል ስለገባ

አማራ የሚባለው ነገር አሁን ለናንተ የማይመጥን በጣም ከባድና ውስብስብ የሆነ ፖለቲካዊ ሲያር አለ። ገና ነገ ወይም ነገ በኋላ ወይም ከስድስት ወር ከሰባት ወር ወይም ከአንድ 1 አመት በኋላ ይፋ ሆኖ የሚመጣ ለዚህ ህዝብ የማይመጥን ዛሬ ብናወራው የሚያመጥን ከባድ የሆነ የጥፋት አዋጅ ዳር ደንበርን ከቧል። በአራቱ ማዕዘን ጠላት ሰርተውልናል። በአራቱ ማዕዘን ጠላት አዘጋጅተውልናል። የትኛው አቅጣጫ ወገን የለን። በየትኛው አቅጣጫ ማለት በየትኛው ከኢትዮጵያ ውስጡ ነህ፣ እንኳን አማራ ከኢትዮጵያ ውስጡ ነህ። በዚህኛው በኩል ብትሄድ ከክልል ስድስት ጋር ጠበኛ ነህ፣ ከጉሙዝ ጋር። በፖለቲካው የትም አትሄድም፣ አጋጭተውሃል። በዚህኛው ብትሄድ ከኦሮሞ ጋር፣ በዚህኛው ብትሄድ ከትግራይ ጋር፣ በዚህኛው ብትሄድ አርማጮን፣ ግማሹ መሬት ከፍለው ሰጥተው ለሱዳን። ከሱዳን ጋር ግጭት አለ፣ ወዳጅነት የለንም። ታውቁታላችሁ፣ ደርግን ገልብጦ ኢህአዴግ ሲገባ መመሸጊያው የነበረው ሱዳን ነው። ዛሬ አንተ የትም መመሸጊያ የለህም። ለመቶ አምሳ ዓመት ሲሰራ የቆየው መጠጃ አልባ እንድትሆን ነው። ኃይል አስፈሪ ነው፣ ከባድ ነው። ተኩስም ከባድ ነው። ያን ተኩሳችን ግን ወንድ ማማሽ መጋደል ያደረግ ነውና ይሄ መተ መተግበር ያለበት አላማው ላይ መሆን መቻል አለበት። አላማውን በደንብ መጠቀም አለብን። የመንግስትን ፖለቲካ እዚህ ላይ ማክሸፍ መቻል አለብን። ህዝባዊ ትግል ማድረግ መቻል አለብን። ሌባን ማጥፋት መቻል አለብን። እዚህ አካባቢ የመጨረሻ ንግግር የሚሆነው ሌባ ላይ ሌባ ላይ ምንም ስራ አልተሰራም አዎ እዚህ አካባቢ የፋኖ እንቅስቃሴ የተደረገ የነበረው ሌባ በሙሉ አደፈጠ ፋኖ የሆነ ኃይል ተጭኖት ሌላ ቦታ ተቀይሮ ቢሄድ አገርሽቶ የሚነሳ በርካታ ሌባ አለ ያልጠፋ ያልተመታ ያልተቀጣል እዚህ ላይ በደንብ ልታ አጤናችሁ ልትረዱበት ይገባል እኛ ስንሰራ ሸፍኖ መቆየት፣ ፋኖ ዘወር ሲል ማን አተረፈን? ፋኖም አላተረፈንም መንግስትም አላተረፈንም አይባልም። ምሰቱን ከሆነ ስጡን፣ ዳግም እንዳይነሳ አድርገን፣ ሌባ ሆኖ ምን ያደርገዋል? መሳሪያው መሳሪያው ማስወረድ አለብን። ሌባ ከሆነ ምን ያደርገዋል? ወንድሙን አረም የሚዘርቦ ኩታራ፣ አረም የሚያንቅ እንዳያውሬ፣ ምን ያደርገዋል? መሳሪያው መቀማት ነው። ድግም መሳሪያ እንዳይገዛ፣ እንደውም ዳው ሆኖ ቆፍሮ እንዲበላ ገንዘቡን ጨምረን መሟጠት አለብን። ሌባ አላ ገንዘብ ካለው አንድ መሳሪያ ብትወስድበት አንድ መሳሪያ ገዝቶ ነገ ይገላል። አከማሽ አከማችቷል እየዘረፉ። ስለዚህ ሌባ ድፍቶ ነው ያለ ይሄን ያደበጠ ሌባ። ምክንያቱም ስለማውቀው ነው እንደዚህ ማውራ እዚህ አበልዋ ነው የትውልድ አገሬ አውቀዋለሁ። እዚህ ማለት ነበረ ሌባ ያለን ሌባውን አሁንም ከዚህ ሌዳ ሌዳ ወጫፍ በቅማንቱ ተደብቆ እየቆዩ እየተወረወሩ የሚመጡ ሌቦች አሉ እስከ ዛሬ ያልጠፋው ስለዚህ ሌባ ላይ በትኩረት መስራት መቻል አለባችሁ። አመሰግናለሁ። እኔ ንግግሬን በዚህ ልጫረስ የሳትኩት ካለ ሌሎች ጓደኞቼ እንትን ላሉ ሰዓት ስለሌለን